በጋሻው ደሳለኝ የተባለው ሰውዬ ኦርቶዶክሳውያን ላይ ግፍ የሚደርሰው ካሴቴን ስላቃጠሉ ነው ይላል። ስሙት እስቲ። መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ፣ ታስታውሱ ሰዎች። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። የበጋሻው ካሴት የተቃጠለው የምንፍቅና አስተምህሮ ስላለው እንጂ በሌላ በሌላ ምክንያት አይደለም። እና የእሱ ካሴት ስለተቃጠለ ነው ሻሸመኔ ላይ እሳት ተለኩሶ ብዙ ኦርቶዶክሳውያን የሞቱት ምናምን እያለ ይሁት። እንግዲህ በመድረክ ላይ በዚህ ደረጃ ክፉ አስተምህሮ የሚናገረው በጣም ባይሆን ሰው ነው በእውነቱ። ማንም ሰው አሁን ላይ መስለው ይችላል። እንዲህ አንተ ባሪያው እኮ ነኝ መቼም ምን ሊመስለን አይችልም። ምክንያቱም በጣም የተሳሳተ እይታ ስለሆነ ያንተ ካሴት ተቃጠለ ብሎ ህፃናትን፣ ወጣቶችን ኦርቶዶክስ በሃይማኖት ለይቶ መግደል። ያንተ ካሴት ስለተቃጠለ እግዚአብሔር እንደዚህ ያደርጋል እንዴ? በጣም የማይሆን እይታ እኮ ነው። ያንተ ካሴት ተቃጠለ ተብሎ ባሪያው እኮ ነኝ። ሁሉም እኮ የእግዚአብሔር ባሪያ ነው፣ አንተ ብቻ አይደለህ። ካሴቱን የተቃጠሉ አንተን አላካተሉ ስለ አንተ ራሱ ማንዶን የማያውቁ ሰዎች መገደልን አያይዘ ከዚህ ጋር ባሪያው ኩንኝ ብለህ ራስን ከፍ ታደርግበታለህ አለ። በዚህ ደረጃ የሰዎችን መገደል ሻሸመኔ ላይ የደረሰው እኮ ግፍ ቀላል ግፍ እኮ አይደለም። ቀን ጠብቆ የኔ ካሴት በመቃጠሉ እንደዛ ያደረገ ብለህ እግዚአብሔር የአንተ አሽከር ነው ወይስ ምንድነው? ለአንተ ካሴት መቃጠል ንጹሃን እንዲገደሉ ያደርጋል? እንዶ ምን እጅ ሁላ ያለበት ነው እየመሰለኝ አለው አነጋገር ማለት ነው። በዚህ ጭፍጨፋ ደረጃ አንተ እጅ ያለበት ነው እየመሰለኝ አለው። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት አንተ ምን አርገ ነው? እየሰማችሁት ነው። አንተ ምን አርገ ነው ይላል። የሰዎችን መገደል እና የካሴቱን መቃጠል እኩል በደል አድርጎ መቁጠር መቁጠር ምን ማለት ነው? በእውነቱ እንዴት እኩል አድርጋችሁ ትቁጥራላችሁ? እሱ ያዘነው ለካሴቱ ነው፣ ለካሴቱ ለትንሽ ካሴት አዘን ለካሴቱ መቃጠል ንጹሐን እኮ ነው የተገደሉ ሰዎች እኮ ነው የሞቱት። በነገራችን ላይ ታረቱት እኛ ምን ሆነን ብሎ እንባምናምን እንደመጥረቅ አድርጉ እያላገጥ በሰዎች ሞት በዚህ ደረጃ እንደው ከየትኛው የሃይማኖት ሰው እንደዚህ አይነት ነገር ይጠበቃል? በሆነች መድረኩ ላይ ቆሞ ስለ ሌላ ቤተ እምነት እያነሳ በዚህ ደረጃ ማላገጥ፣ ይህ ከሆነ ሀገራችን አድርጎ የጎዳ። በዚህ ደረጃ ጥላቻ ማሳየት፣ ለሌሎች ለሌሎች መሞትን እንደቀል ማየት። የእሱ ካሴት መቃጠል ትልቅ ነገር ሆነ፣ የሰዎች መገደል ግን እንደቀል እያየ እንደምን አድርገን ነው እያለ ያላግጣል። ይህ በጣም እ እንጃ እኔን እንዴት እንደምገልሰው አላገኘሁም። እና የፕሮቴስታንት እምነት ተከታዮችም ምን አይነት ሰዎችን በምን መነጽሩ ነው የምታዩቸው? የሰዎች መገደል ልክ ነው ወይ? በየትኛውም እምነት ውስጥ ብትሄድ በሃይማኖት ለይቶ መግደል ልክ ነው ወይ? አግባብነት አለው ወይ? ይህን አስተውለንድና ይፈልጋል። እንዲህ አይነት ሰዎች ያሉበት ሁኔታ ነው። እና ከባድ ነው፣ በጣም ከባድ ነው። የሀገራችን ሁኔታ በሃይማኖቶች መካከል ያለውም በጣም ከባድ ነው። ቄሱ የታረደው አንተ ምን አድርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አድርገ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም። እኔ ከዚህ በላይ ስለዚህ ሰውዬ የምለው ነገር የለም። አውሬነቱ አውሬነቱና አውሬነቱ ብቻ ሊታይ በጣም በጣም አሳፋሪ ንግግር ነው። እንኳን የሃይማኖት መድረክ ላይ ማንኛውም መድረክ ላይ የማይነገር ቀፋፊ ንግግር ነው በእውነቱ። አንድ ወንድማችን በጣም በቂ የሆነ ምላሽ ስቶታል። እሱን ሰንበረው እንመለስ። ይህ ንግግር የተናገረው የታድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነው እና ሻሸመኔ ላይ ያሁሉ ግፍ የደረሰው ያሁሉ ሰው የተገደለው ካህናት የታረዱት የኔን ካሴቴን እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ምን አይነት ጥላቻ። የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይሉን ነው ጭራሽ። አባቶቻችሁ ባለማተሞች የሚታረዱት የሚገደሉት፣ እናንተ ምን እያደረጋችሁ ነው ክርስቲያኖች? አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገ ነው አባቶቼ ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ሕዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ፣ ብለ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለ በሞቱ በተሰቃዩ በተጨፈጨፉ የሁለት ዓመት እና የሶስት ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሰው ነህ? ትንሽ እንኳን ረራ የለም እንዴ? ሀዘን ባይሰማህ እንኳን ዝም ማለት አትችልም። አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሰው ነህ አንተ። ከመናፍቅ ራሱ በላይ ነ። እርግጠኛ ነኝ ዲያብሎስ ይቀናብሃል በአንተ። በፈጣሪ ስም እንግዲህ በሻሸመኔ በኦርቶዶክስ ተዋህዶ ክርስቲያኖች በተደረገው ነገር ምን ያህል አሳፋሪ እንደነበረ ማንዘነገው ነገር በጣም በጣም በጣም ከባድ ከባድ በእምነት ለይቶ የሁላ ግፍ የተሰራበት ሁኔታ ላይ ነበረው እና ያንን ሁሉ ነገር እንደ ቀላይቶ የኔ ካሴት ስለተቃጠለ ነው ብሎ የተደረገው ነገር እንደውም በጎ እንደሆነ እግዚአብሔር ያ ነገር እንዲሆን እንዳደረገ አድርጎ እያቀረበው ነው። እንግዲህ ይህ እኮ እና ከዚህ ሰው መቼም ቁም ነገር ከዚህ በኋላ የሚጠብቅ ሰው ካለ ያፍርበታል። ያፈበታል የትኛውም እምነት ተከታዩ፣ ይህ የእምነት ጉዳይ አይደለም። በጣም ክፉ ነገር ስለተደረገ ማለት ነው፣ ክፉ ነገር ስለተደረገ በዚህ ደረጃ ነገሩን ከፍ አድርጎ አበረታቶ ማየት፣ በሻሸመኔ የተደረገውን ግፍ አቅልሎ ማየት፣ ይህ ሰብዓዊነት የጎደለው ሰው መገለጫ ነው። ሃይማኖት የሌለው ሰው ራሱ በዚህ ደረጃ ክፉ አይሆንም። በዚህ ደረጃ አያስብም። በዚህ ደረጃ መለቃት አይኖረውም፣ ሊኖረውም አይችልም አይችልም በእውነቱ ሊኖረውም አይችልም። እና በጋሻው የተለየ ክብር አንደረኝም በፊትም። አሁን ግን ላንተ ያለኝ ክብር በጣም ዝግ ብሏል። በእውነቱ ልጆች፣ የሱ እምነት ተከታዮችም ብትሆኑ። ከዚህ በኋላ ለብሶ ያላችሁ መልከታ እንዲህ ይሆናል ብዬ አላስብም። ከሆነም አላቅም። ሰብአዊነት ካልጎደላችሁ አስተቀል። ይሄ በጣም ሰብአዊነት መጓደልን ያሳያል። በጣም በጣም። እና የሚያሳፍር የሚያሳዝን ነገር ነው በጣም